ሊዲያና ቅዱስ ፍቅረኛ ሞች መሆናቸውን ታውቃላችሁ ብዬ ያስባለኝ። ሰላም፣ ወደ ቻና ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። እንደተለመደ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ እኔን ሰፖርት አድርጉኛላችሁ ማለት ነው። በተለይ ቪዲዮን ላይክ አድርጉልኝ። ወደ ዛሬው ቪዲዮ ስመለስ ሊዲያ እንዲሁም በትክክለኛ ስሟ ዮርዳኖስ ሁላችሁም ታቋታላችሁ ብዬ አስባለሁኝ። እንግዲህ እሷን የምናቃት የተራቡ አይኖች ተከታታይ ድራማ ላይ ነው ማለት ነው። የእሷንና እንግዲህ ስለ እሷና ስለ ቅዱስ፣ ቅዱስ ማን ነው ታላችሁኝ? ቅዱስ ሁላችሁም ታቋታላችሁ ብዬ አስባለሁኝ። አፍላ ፍቅር ድራማ ላይ በቅርብ ጊዜ ገብቶ ተወዳጅነትን ያተረፈ ወጣት ነው። እንዲሁም በቲክታክ ከ350 ሺህ በላይ ተከታ ከታች ያሉትና አሁን ላይ ብዙ ፕሮሞሽኖችን እየሰራ ያለ ልጅ ነው ቅዱስ። እንግዲህ በቲክታክ ወይም በኢንስታግራም ብዙ ጊዜ የሚጠይቀው ጥያቄ ፍቅረኛ አለሆ፣ እንዲሁም ፍቅረኛህን አሳይን፣ ከፍቅረኛ ጋር ቪዲዮ ስራልን የሚሉ ጥያቄዎች በጣም በዝተውበት ነበረ። እንዲሁም ቅዱስም እንግዲህ የተመልካቾችን ፍላጎትና አስተያየት ለማሟላት ሲል ትናንትና ማታ ላይ ላይቭ ገብታችሁ ከሆነ ላይቭ ላይ ፍቅረኛውን እንዲሁም የወደፊት ሚስቴ ብሎ አስተዋውቋል ማለት ነው። እሷ ማናት ካላችሁ፣ ሊዲያ ሊዲያን ታቋታላችሁ ያስባለው የተራቡ አይኖች ድራማ ላይ ገብታችሁ ማየት ትችላላችሁ። አሪፍ ተዋናይነ ሊዳም እንግዲህ በሰአቱ ላይቭ ላይ ገስት ገብታ ስለነበረ እኔም ባንተ ድርድር የማላውቅና የህይወቴ አጋር እንዲሁም ጌራጉኒ እንደምትሆን እመኛለሁ ብላ ደስታዋን ገልጻለች ማለት ነው። እንግዲህ በህዝብ ፊት ይህን ነገር ያደረጉት ያንስ ላይቭ ላይ ከ4 ሺ እስከ 5 ሺ ሰው በነበረበት ነበረ። ወደፊት እንግዲህ የእነሱን ሰርግ እንጠብቃለን ማለት ነው። ከአሁን በኋላም አብረው ቪዲዮ እንደ ሚሰሩ ቃል ገብተዋል ማለት ነው። እንግዲህ ደስታችሁን ገለጹላቸው። እኔ ለእነሱ በጣም ደስ ብሎኛል ማለት ነው። እንዲሁም ብዙዎቹ የአፍላ ፍቅር ተዋናዮችን ጨምሮ በኢንስታግራም ቻናላቸው ላይ ፖስት እያደረጓቸው ይገኛል። መልካም የፍቅር ጊዜ እያላቸው ነው። እናንተም ኮሜንት ላይ ገብታችሁ መልካም የፍቅር ጊዜ ተመኙላቸው ማለት ነው። ቅዱሴም አክሎ አፍላ ፍቅር ክር ውስጥ በመግባቱ በጣም ደስ እንዳለውና በእርግጥ ሚዲያ ላይ የወጣው ቀድሞ ቢሆንም አሁን ላይ ግን በጣም ሀሪ የሚባል እውቅና እያገኘ እንደሆነና ከኔ ጋር የሚሄድ ካራክተር ስላገኘው በጣም ደስ ብሎኛል ብሏል። ውድ ሻያል ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ማለት ነው። ተቀረው የካሜራ ጀርባ ትዕይንቶች ጋር መልካም ጊዜ ተመኘሁላችሁ። ሁሌም እንደምላችሁ በጣም ነው የምወዳችሁ። ይመቻችሁ። በቀጣይ ቪዲዮ እስከመገናኘት። ስምቱ አቃሉ እንዳጠፋው እንዲህ መሆኑ በጣም ደብሮኛል። እንታረቅ